እና አህመድ ዲን ጀበል የጻፏቸው መጽሐፍ እነሱን ነው ሰብስበው የሚጠይቁን። ማንም ሪስፖንድ የሰጠ የለም ማንም ማንም አህመድ ዲዳት ከሞተ በኋላ ከሰላሳ አመት በኋላ ማህበረ ቅዱሳን ለሱ መልስ መጽሐፍ ተጻፈ። ውችት እንግዲህ ተበልተን ካለቀም በኋላ አህመድ ዲን ጀበል ሶስት መቶ አንድ ጥያቄዎችን ከጻፈ በኋላ እነሱን ነው አሁን እዚህ ላይ ይዘዋቸው የመጡት ከአስራ አንድ አመት በኋላ አሁን በቅርቡ ማህበረ ቅዱስ አለሱ መልስ ሰጠ። ውቺ በጣም ትኩረት አልተሰጠውም ነበር። ይሄ ቦታ ላይ በጣም ትልቅ ክፍተት ነበረ እና በእንደዚህ አይነት መልኩ እየታገልን መጥተናል። አሁን ላይ እየተፈጠረ ያለው ነገር በነገራችን ላይ ገብታችሁ ከስከተች ጀምሮ የእፎይን ቪዲዮዎች ለማየት ሞክሩ። እፎይ ከዛ ጋር ለሚሰነዘሩት ጥያቄዎች መልስ ይሰጣል ከዛ ለእነሱም ጥያቄ ይጠይቃል። ኦልዌይስቢ ለዘመናት እኛ መላሽ ብቻ ነበረን። እነሱ ይጠይቁናል፣ እኛ እንመልሳለን። እኛም ከመጣም በኋላ እንደዛ ነበር፣ ስንሄድበት የነበረው ሪትን ይሄ ነገር መብቃት አለበት። መጠየቅ አለባቸው። ስለዚህ የኛን እንመልሳለን፣ ለእነሱም ጥያቄ እናቀበላለን። ቢካዝ በቃ ሁቺ ሎቱ ስብሀትና ዘግናኝ ዘግናኝ ስድቦች አሉ። ዘመዴ ባሰማህ፣ በጣም የሚያስጠሉ የሚያስጠሉ አይነት ስድቦችን ይሳደባሉ። ትልልቅ ውስታዞች ትልልቅ ሰላሳ ዓመት ንፅፅር የሰሩ አዱን ነው። አንዳንድ ሙስሊም ትና ወንድሞቻችን እነሱን ለምን ማየት እንዳልፈቀዱ አላውቅም። በእርግጥ ቅድምም አንተ ተናግረዋል እኛም ደጋግመን ስንናገረው ነበር። በደንብ ሴክቱ የትኛውን የሚለውን አጥንተናል። አንድም አህባሽ የሚባሉት እነዚህና ሀጂ ሙፍቲ ምናምን ዶክተር አቡበከር እነሱ ያሉበት አህባሽ የሚባሉት ውጭ ትልቁን ቁጥር የሚይዙት በኢትዮጵያ እነሱ ናቸው። አህለልሱና ወልጀማ የሚባላቸው እና አቂዳቸውም ይለያል እና ወሃብያዎቹ ናቸው ከጫፍ እስከ ጫፍ ሚዲያው ላይ ያሉትም ክርስትና ላይ ገብተውም እንትን የሚሉትም የሚነኩትም ውሀብያ ብቻ። አንድ ሰው የለም። አንድ ሰው የለም። ሰው ለሚነሱ ጥያቄዎች እኛ መልስ ሰተን ጥያቄ ካቀረብን ጥያቄ ነው ያቀረብነው እንጂ ሌላ ምንም አይነት ስድብ የሚባል ነገር ከተጻፈችው ውጭ ከተጻፈችው ውጭ አንዲት ነገር የለችም። ቤቢ ይቅርታና መምህር ሶፊ ሲናገሩ አንዳንድ ቃላቶቹ አይኖ ቦሪንግ ናቸው። ሀዲሱ ያስጠላል ላነበበ ሰው እጅግ በጣም ነው የሚቀፋው። እኛ ራስ ክርስትናን የክርስቲያናዊ ሕይወታችንን ነጥቆናል። ሕይወታችንን ተነጥቀንበታል። ወጣቶች ነን ባነበብ ነው እለት እለት እያነበብን እየተናበብን ነው የምንሰራው። በጣም ነው የሚደብረው። ግን እዚህ ጋር እንድናገረው ይፈቀድ ልጅ እንደ እንደ ትልቅ ስድብ አድርገው ፌስቡክ ላይ ምናምን ሲጽፉት ካየ ነው የነቢዩ መሐመድ እንደዚህ እንደዚህ እንደዚህ ለሚለው ምን ተደረገ በዛኛው ወገን ክርስቶስ ላይ የተሳለቁ አምላካችሁ እንደዚህ አድርጓል እያሉ ብር እያወጡ ተዉ አልናቸው። እንደዚህ አይነት ነገር ተዉ ብር እያወጡ ውቺዝ የሞራል ጨዋታ ነው የሚጫወቱት እንደዛ ሲያሳዩ፣ እፎይ ክሬም አወጣና አሳያቸው። ቺዝ ክሬም አውጥቶ አሳያቸው። ዜን ምንድነው ያ ሚስቴኩ እነሱ ተዉ ሲባሉ በመጡበት መንገድ ነው ሪስፖንድ የተደረገላቸው። ከዛ በላይ ግን መሐመድ ድርጊቱን ያደረገው አያሳፍርም አድርጎታል እኮ መጽሐፉን እኮ አምጥተናል። አንድ አይደለም እኮ ሶስት አራት። እኔ እዚህ ጋር መክፈት እችላለሁ ሀዲሳቶቹን ሶ ነቢዩ መሐመድ ያደረገውን ነገር ነው አውጥቶ ያሳያቸው which is እነሱ በመጡበት መንገድ የተመለሰ መልስ ነው for that ይሄ እንደ ትልቅ ስድብ አድርገው የሚወስዱት ይሄ ተገቢ አይደለም፣ ትክክልም አይደለም። በጻፋችሁት መጽሐፍ ስንሞግታችሁ ይገደል፣ ይቆረጥ፣ ይፈለጥ እኛ ጮ ጭምር እኔ በውስጥ ባሳይ የሚላክልኝ የግድያ ዛቻ የሚጻፍልኝ ስድብ ከአቅማችን በላይ ነው which is እስትራሳለሁ ትራስ አለው ሲምፕል እንዳይመስላችሁ እጅግ በጣም እስራሳለሁ። ግን አሁን ላይ ደግሞ እግዚአብሔር ይመስገን እናንተም ስለ እስልምና መስራት ስትጀምሩ እንዴት ደስ እንዳለን። ሁቺ ገና ወደ ተቋም መገንባት አለበት። ብዙ መምህራኖች መምጣት አለባቸው። እኛ ጋር መጥተው ማስተማር አለባቸው። እኛ ጋር መጥተው መልሶቹን መመለስ አለባቸው። አትሊስት እነሱ አይኖ በጣም ወረፍት ነው፣ ያስጠላል። ሀዲስ መክፈት ለእኔ ለአንድ የእኛ መምህራኖች ያንን ከፍቶ እንዲያነቡት አልፈልግም። እኛ እናነባለን። ቢያንስ ግን ከእኛ ጎን ሆነው ማስተማር አለባቸው፣ ማገዝ አለባቸው። ይህንን ግፊት ለቤተክርስቲያን ለቤተ ክርስቲያን እንድታደርግልን በዚህ አጋጣሚ እንጠይቃለን። የሚመለከታቸው አካሎች በሙሉ ለወንድማችንም እፎይ ወንድማችን ጳላዲዮስም ስድስት መቶ ተማሪዎች አሉ። ነው አሁን እየፈሩ ያሉት ማለት ነው። የመጀመሪያው ዙር አልቆ ሁለተኛ ዙር ስድስት መቶ ተማሪዎች አሉ። ይሄ ሁሉ ጦርነት ምንድነው ነው? አንድ እፎይም ብቻ አይደለም ከጀርባ እየመጡ ያሉ ስድስት መቶ ተማሪዎች ምን ያህል ቦምቦች እንደሆኑ፣ ምን ያህል ለእነሱ አደጋ እንደሆኑ ገብቷቸዋል። ቺ እፎይን ከመታ ነው። እውነት ለመናገራችሁ እፎይ ከቆመ ከዚህ በኋላ እንደፈለጉ ነው የሚሆኑት እንደፈለጉ ነው የሚሆኑት። ይህንን ካስቆምነው እነዛኞቹን መምጣት አይችሉም። ስድስት መቶዎቹ መጥተው እንትን ማድረግ አይችሉም። ሶ ምንም የሰራ ነው ስህተት የለም። እኔ እኛ በአንተ ፊት ምንም እንደው ሳትሸማቀቀ መምህር መናገር ትችላለ። እፎይም ንጽጽር ላይ ያለ ልጆች የምንሰራ ወንድምህቶች አሉ ሁላችንም። ዊዛውት ኤኒ ኤቪደንስ አንዲት ነገር አንዲት አንዲት የተወራች ነገር ካለች በመረጃ አምጥተው እኛ ልንጠየቅም ይቅርታ ልንጠይቅም ዝግጁ ነን አንዲት ውጭ በጣም በኮንፊደንስ ነው መምህር ይህንን የምነግርህ እና በኮንፊደንስ እኔ እኔ ምንድን ነው የምልህ መሰለ፣ ቅድም እንደተናገርኩት ነው። ያው ሰምተኸኝ ከሆነ ማለት ነው ያ ነገርየው ባልተነሳ ነገርየው ከተነሳ በኋላ ግን የት ለተጠየቀው ጥያቄ መልስ መስጠት ግዴታ ነው። ለተጠየቀው ጥያቄ መልስ የሚሰጥ አካል ደግሞ መልሶ የመጠየቅ መብት አለው፣ የመጠየቅ መብት አለው። ይሄ የጥያቄና መልስ ወይም ሙግት የሚያደርጉ ሰዎች የሚያደርጉት ነው። ሁለት ተከራካሪዎች ዳኛ ፊት ይቀርባሉ። ስለዚህ ጥያቄያቸውን ያቀርባሉ፣ ይከራከራሉ፣ ይማገታሉ። ፍርዱን የሚሰጠው ዳኛው ነው። አይደለ እንዴ? አሁን በተፈጠረው ደግሞ የንጽጽር ጥያቄና መልስ ሙስሊሞቹ ጥያቄያቸውን ያቀርባሉ፣ መሟገቻቸውን ያቀርባሉ ከመጽሐፍ ቅዱስ ከዚያ በኋላ ክርስቲያኖቹ ደግሞ ምላሽ ሰጥተው ጥያቄ ያቀርባሉ ከቁርአን። ዳኛው ህዝብ ነው ተመልካች ነው። አሁን ሶስት ሺ ሰባት መቶ ሰው እያየ ነው። ሁለት ተከራካሪዎች ቢመጡ ዳኛው ህዝብ ነው እያያል። የሁለቱንም ፍርድ የሚሰጠው ባመነው ነገር ነው። እዚህ ውስጥ አሁን ኮመንት ላይ በሚሳደብ ሰው፣ በሚዝት ሰው፣ በሚፎክር ሰው አይደለም። በጨዋ ደንብ ሁለቱም ቀርበው ይነጋገራሉ። ሁለቱም ቀርበው ይሟገታሉ። ከዛ ፍርድ የእምነት ጉዳይ ስለሆነ ደግሞ አያስተኛህም። ይጠይቃል እስላሙ ከሆነ ያነሳው ጥያቄ ከባድ፣ ክርስቲያኑ አድማጭ ጥያቄ ይጫርበታል። ተግባባ ከቻለ ሄዶ ይጠይቃል እንዲህ የተባለው ከምን አንፃር ነው ብሎ እንዲመረምር እንዲመራመር፣ እንዲጠይቅ፣ እንዲጸልይ፣ እንዲቀርብ ያደርገዋል። ወደ ክርስትናው ወደ ህይወቱ ማለት ነው። ሙስሊሙም ከሆነ ደግሞ ለተነሳው ጥያቄ መፎከር መደንገጥ ሳይሆን ወደ ሼኮቹ ወደ ኡስታዞቹ ቀርቦ ይህ ጥያቄ ከክርስቲያን ወገኖች ተነስቷል፣ ስለዚህ ምንድን ነው የምናደርገው? ምንድን ነው መልሱ? ምን ላይ ስጡን ይላል። በቃ ሁለቱም እምነታቸውን ያጠነክራሉ ማለት ነው። ከእስልምናው ከክርስትናው በኩል ሄዶ ጠይቆ ምላሽ ካጣ ወደ እስልምናው ይሄዳል ማለት ነው። ከዚህ ሊቃውንት ጠፍተው መጻሕፍት ጠፍተው መምህራን ጠፍተው እስላሙ ላነሳው ጥያቄ ምላሽ የሚሰጥ ከጠፋ ይሄ ሰው በእምነት መኖር አለበትና ይሰልማል ማለት ነው። አለቅ ከእስልምናውም ደግሞ መልሱን የሚሰጠው ኡስታዝ፣ ሼህ፣ ሊቅ የሚባል ሊቃውንት ካላቸውና ያ እነዚያ ሊቃውንት መመለስ የማይችሉ ከሆነ ያ ሰውዬ አማራጭ ይወስዳል። በቃ እኔ ክርስቲያኖቹ ለተጠየቁት ጥያቄ መልስ ይሰጣሉ ማብራሪያ ይሰጣሉ። ወደዚህ እሄዳለሁ ይላሉ። ማለት ነው። አንዱ ይሄ ነው። ሁለተኛ፣ እናንተ በዚህ በንጽጽር ላይ የምትሰሩ ሰዎች በንጽጽር ላይ የምትሰሩ ሰዎች ደግሞ አንደኛ ስነ ምግባር፣ ሁለተኛ እውቀት፣ ሶስተኛ ጸሎት ያስፈልጋችኋል። ተግባባ። በስሜት የሚገባበት አይደለም። ቢያንስ በሰንበት ትምህርት ቤት ማለፍ ቢያንስ ከቅዱሳት መጽሐፍት ጋር የቀረበ ቁርኝት መኖር ቢያንስ የሊቃውንት አባቶች ክትትል የሚያስፈልጋችሁ መሆን አለባችሁ። ከባድ ጥያቄ እንኳን ብትጠየቁ አናቀውም ይህንም ጠይቀን እንመጣለን፣ ይዋ ሊደርልን ማለት ትችላላችሁ። ምክንያቱም አሁን ከሊቃውንት ወገን ይሄን ለመመለስ ደፍሮ የሚመጣ የለም በእንጀራው በልጆቼ በምናምን ስለሚል ማለት ነው። ስለዚህ እናንተ እውቀትን መሰረት ያደረገ የጥንት አባቶችን ሃይማኖታዊ የንጽጽር ትምህርቶችና የንግግር አይነቶችን መውሰድ መነጋገር በምን አይነት ጥበብ እንዳለፉት መውሰድ አለባችሁ ማለት ነው። ንግግራችሁ ሃይማኖታችሁ እንዲወደድ ያደርገዋል። ትህትናችሁ ሃይማኖታችሁ እንዲወደድ ያደርገዋል። ፍቅራችሁ ሃይማኖታችሁ እንዲወደድ ያደርገዋል። ትዕግስታችሁ ሃይማኖታችሁ እንዲወደድ ያደርገዋል። ችሎታችሁ ሃይማኖታችሁ እንዲወደድ ያደርገዋል። አክብሮታችሁ ሃይማኖታችሁ እንዲወደድ እናንተ ብቻ ሳትሆኑ ምን አይነት ቤተክርስቲያን ናት ያፈራችሁ? ምን አይነት ሊቃውንቶች ናቸው የወለዷቸው? እንዲህ አይነት ፍቅር፣ እንዲህ አይነት ትትና፣ እንዲህ አይነት ጠባይ ከየት የመጣ ነው መባል አለበት። ስለዚህ በዚህ በንጽጽር ላይ ያላችሁ ሰዎች የቀደሙ አባቶቻችሁን ትህትና ትህትናን ከክርስቶስ ነው አደለም የምንማረው፣ ትሁትነትን ራስ ዝቅ ማድረግን። ነገር ግን ለተጠየቀውን ጥያቄ ደግሞ መልስ መስጠትን መልስ ማሳጣትን። በአስራ ሁለት ዓመቱ ነው አደለ ክርስቶስ በቤተ መቅደስ ከሊቃውንቱ ጋር ከአይሁድ ምሁራን ጋር ሲሟገት ሲከራከር ሲጠይቃቸው ሲመልስላቸው የነበረው። ይህ ከህጻንነታችን ጀምሮ ይዘ ነው የምንሄድ ነው። የማታው አሁን ችግሩ የማናቀውን ነገር ለመመለስ መጣሩ ላይ ነው ልክ ክርስትናን እንደወከላቸው አድርጎ ስለሚነገር ስለዚህ እንዲህ አይነት ክርክር ላይ የምትገቡ ሰዎች በጣም ጥንቃቄ ያስፈልጋል መጨረሻው ደግሞ መጀመሪያ መምጣት ያለበት ነው ጸሎት ያስፈልጋል ጸሎት ምንን ያመጣል ያልን እንደሆነ አንደኛ እውቀትን ይገልጣል እውቀትን ይገዛል ብዙ አባቶቻችን እውቀት ተገልጦላቸዋል ቅዱስ ያሬድን ማየት እንችላለን። በጸሎት የተገኘ ነው። የተማረው ከትል ነው። ትሏ ዛፉ ላይ ወጣ፣ ፍሬውን መብላት ፈልጋ ወጣች፣ ወደቀች፣ ወጣች፣ ወደቀች። እሱ መማር አቅቶት ሰልችቶት የሄደውን ከትሏ ተማረ። መጨረሻ ላይ ወጣ፣ ፍሬውን በላች። ያን ጊዜ ቅዱስ ያሬድ ምን አለ? እቺ ትንሽ ፍጥረት ይሄንን ፍሬ ለመብላት እንዲህ ወድቃ ደክማ ያለች እኔ በአርአያ ስላሴ የተፈጠርኩ ሰው ማገናዘብ መሄድ መስራት የምችል ሰው እንዴት ያቅተኛል ብሎ ወደ መምህሩ ተመልሶ፣ እነዚያን የመሰሉ ዛሬ ዘመን ተሻጋሪዎች ከነ ቤቶቨን ከሙዚቃ ሊቃውንቶች ምን የማይደረስበትን ግዕዝ፣ ዕዝል፣ አራራይ የተባለ ቤተ ክርስቲያን ለመንፈሳዊ አገልግሎት የምትጠቀምበትን ሰማያዊ ዜማ ደርሶ ሰጠን ማለት ነው። እና አባ ጊዮርጊስ ዘጋ ሲጫን ያየን እንደሆነ እንደዚሁ ጸሎት ነው። የጸሎት ይገልጣል። እና አባ ህርያቆስን እንመለከታለን። የጸሎት ውጤት ነው። የብዙ አባቶቻችን እንትን የህይወታቸውን ስንመለከት የጸሎት ውጤት ነው። ጸሎት እውቀትን ይገልጣል፣ ብርሃን ያበራል፣ ይገልጣል። ጸሎት ደግሞ ሌላው ጥቅሙ ምንድን ነው? እንድትጸና ያደርጋል። ቅድማውን ስትረስ ነበረበት ዛቻዎቹን ምኖቹን ስታይ መጨነቅ አለበት። ይሄ የሰይጣን አንደኛውን እንትን የምታሸንፈው በምንድን ነው? በጸሎት ነው። የማይጸልይ ሰው ድንጉጥ ይሆናል። ምክንያቱም በራሱ የሚችለው ነገር የለም። እርዳታ ካልጠየቀ፣ ሰማያዊ ኃይል ካልጠየቀ፣ ካልተንበረከከ፣ እግዚአብሔር ፊት ካልቆመ፣ ኃይልህን፣ ጸጋህን፣ መንፈስህን ስጠኝ ካላለ እና ደግሞም ሲናገርም ሲሰራም እግዚአብሔር እንደሚሰራበት ካላመነ እግዚአብሔር እንደሚሰራበት ካላወቀ በሰራው በምናምን ነገር ደግሞ እንዲህ ደክሜ እንዲህ ምናምን ማለቱን ትቶ ክብሩን ሁሉ እግዚአብሔር ይውሰድ ክርስቶስ ይውሰድ እግዚአብሔር ይውሰድ ክብር ምስጋና ለመድኃኔ ዓለም ይሁን ለፈጣሪ ይሁን ብሎ በማሸነፍ ውስጥ በድሉ ውስጥ በመውደቅ በመነሳት ውስጥ ካልሰጠ አይሆንም ማለት ነው። ስለዚህ እናንተ ወጣቶች ኦርቶዶክሳዊ ትውፊትን ጠብቃችሁ፣ ትህትናን ጠብቃችሁ የቤተክርስቲያኗ ስርዓት ፍቅራችሁ ብቻ እንዲስብ ማድረግ አለባችሁ። መጻሕፍትን መርምሩ፣ የነሱንም እዩ፣ ሌሎች ደግሞ ያወቁ ሰዎችን ጠይቁ። መፍራት የሚባል ነገር የለም። እኔ ዓመት ሙሉ ተከታትያችኋለሁ፣ ሌሎቹንም አያለው። ባለፉት ስድስት ወራት ጊዜ አጥፍቼ ነበር የምሰማው፣ የማየው። ቅር የሚለይ ነገር ነበር፣ አንዳንዴ የወጣትነት የሚያመጣው ግን እያደር እየበሰለ እየበለጠ እየበሰለ ሄዷል። አንዳንዱንም እንደ መዝናኛ ነበር የምቆጥረው። አንዳንዴ የሞከፈት ጸባይ አይ ነበረ። ማንም አይነካኝም፣ ማንም አይደርስብኝም የሚል ወጣትነት የሚያመጣው ተሸናፊው እየበዛ ሲመጣ፣ እሱን ነገር ማስወገድ፣ እሱን ነገር ማስወገድ ራስን እግዚአብሔር በሰራው ነገር ላይ መንፈስ ቅዱስ አግዞ በሰጣችሁ ነገር ላይ እናንተ ወስዳችሁ በቃ ማንም ይምጣ አይነት ነገር የመታበይ ነገር ውስጥ ከገባችሁ አወዳደቃችሁ የከፋ ነው የሚሆነው፣ የከፋ ነው የሚሆነው። ስለዚህ ይህንን ማስተካከል። ከዛ በተረፈ እኔ አሁንም አልገባበትም አልነካውም ነበር እነሱ በውስታዞቻቸው ደረጃ በቴሌቪዥን ደረጃ ባህሩን ሚዲያ ቀርበው መጅሊሶቻቸው ባለስልጣናት ቀርበው እነ ሙራር ታደሰ አደባባይ ወጥተው እነ ሼህ ጀብሪሉ ነው ምናምን የሚባለው አንድ ወሬኛ እሱ ልጁን ለመክሰስ ምን ለማለት ሀምሳ ሺህ መቶ ሺህ ሁለት መቶ ሺህ ደርሰናል ብለው። መቼም እነዚህ የእስላም ኡስታዞች ውሃቢያዎች ቢዝነስ ነው የሚሰሩት ገንዘብ ላይ ነው የሞጣ እንትን ተቃጠለ ብለው ሁለት መቶ ሚሊየን ብር እማ አድርገው እነሱ ተከፋፍለው አፈር ከደቼ ነው ያበሉ ችግር ፈጥረው በችግሩ መነገድ ነው የሚፈልጉት፣ መነገድ ነው የሚፈልጉት። ስለዚህ እነዚህ ፈጠው ሲወጡ ከእናንተ ውስጥ ደግሞ ቀሲስ ዲበኩሉ ብቻ ቀሲ ቴዎድሮስ ብቻ ምን እዳ አለባቸው? እኔ ማንን ጎፈሬ ነው የማበጥረው? ትክክል አይደለም ብሎ ለመውጣት ምንም የሚያግደን ነገር የለም። ቤተክርስቲያኔን እኮ አልተውኩም። ምን የሚበጀውን የህዝብ ሰቆቃ ይዞኝ ወደዛ መጣሁ እንጂ ይህንም ከመናገር ወደ ኋላ የሚለን የለም። እንነጋገራለን። ያነበበ ነው ቁርአኑንም የቀራ ነው ነው ከልጅነት ጀምሮ ያየ ነው ነው እናውቀዋለን። ለሚጠይቋችሁ ሁሉ መልስ ስጡ የተባልንን ጠቅሰን እንጠይቃለን። ይጠይቁን፣ እንመልሳለን። ያልቻልን እንኳን ሊቃውንት አባቶቻችን እንጠይቃለን። አትንኩን። ከነካችሁም በኋላ ግን እኛ ደግሞ ስንጠይቅ ማለቃቀስ አያስፈልግም ነው የምለው። በርቱ በርቱ ስህተታችሁ ቤተ ክርስቲያንን ነው የሚያሰድበው። ሁሉ ነገራችሁ ቤተ ክርስቲያን ነው የሚያሰድበው። ይህም በማድረግ እንትን ቀጥል ስ እችን ቪዲዮ እንደው እንዳሳይ ይፈቀድልኝና አመሰግናለሁ። ግን በቅድሚያ በምር ያው እርስዎ ተናግረውታል። መምህራኖች ሁሉም የሉ ማለት አለ። እንደ ቀሲስ ዲበኩሉ፣ ቀሲስ ቴድሮስ አባቴም ናቸው። እነሱም የሚያስተምሩንም ንም በክርስትና በኩል በደንብ ምንት እንድንል በጸሎትን በሁሉ የሚያግዙ ሌሎችም ስማቸውን ያልጠሯቸው አባቶች አሉ። በትልልቅ ደረጃ ግን አሁንም በደንብ ሊሰራበት ይገባል ነው። እኛ አንሳደበን። መምህር በእውነት ከተጻፈችው ውጭ አንድ ነገር እንድትረዱ የምፈልገው አንድ ጥቅስ ስላገኘን አንመጣም። ቁርአን በምን ይፈታል? በሀዲስ ይፈታል። በቁርአን በቁርአን ቁርአን በተፍሲር ቁርአን በሀዲስ ዊችዝ እኛ አንደምታ እንደምንለው የነሱ እንደዛ አይነት አረዳዳላቸው በዛ መንገድ ሄደን በትክክል እንደሚ